በሰፊው ዓለም ውስጥ የሚገኝ ሌለኛው አስገራሚ ዓለም። ወደፊት በሚሮጥ ሰፊው ዓለም ውስጥ በጊዜ ያልተነካ፣ በወረት ያልተለወጠ፣ በፈተና ያልተናወጠ አንድ ህዝብ አለ። በሰሜን አፍሪካ ክፍል በታንዛኒያ እምብርት በማዕከላዊ ስምጥ ሸለቆ እና በኢያሲ ሀይቅ ተፋሰስ ዙሪያ ይኖራል። ይህ ህዝብ ይህ አስገራሚ ጎሳ ገዥዎች የሉትም፣ የተፃፉ ህጎች የሉትም፣ እርሻ የለም፣ ከተማ የለም፣ ቋሚ መኖሪያ ቤት የለም መኪና የለም። የሕይወቱን መንገድ የሚመሩት የተፈጥሮ ዜማዎች ብቻ ናቸው። የሀድዛቤ ጎሳ ቋንቋቸው እንደ አኗኗራቸው ጥንታዊ ነው፣ የጠቅታና የቃና ዜማ፣ በጥቂት መቶ ነፍሳት የሚነገር ቋንቋ ነው። ቋንቋቸው በትምህርት ቤት የማይሰጥ ነገር ግን በተረትና በሳቅ ከትውልድ ወደ ትውልድ የተላለፈ ነው። ባህላቸው የሚገነባው በሚዛናዊነት እንጂ በስልጣን ላይ አይደለም፣ ማንም አይገዛም፣ ለሀብታም የሚሰግድ ለባለስልጣን የሚያጎበድድ የለም። ወንዶች አደን ያድናሉ፣ ሴቶች ስራስርና ፍራፍሬ ይሰበስባሉ፣ ሁሉም ልጅ ይማራል፣ ኃላፊነት ይጋራል፣ ልክ እንደ መሬት። እነርሱ ጥቂቶች ናቸው፣ ብዛታቸው 1300 ይሆናል። ከጊዜ በኋላ ልክ እንደ አሸዋ ውስጥ ኮቴዎች ሊሆኑ ይችላሉ። ምክንያቱም ስልጣኔያቸው ያድጋል፣ ጫካቸው ይቀንሳል፣ ዓለማቸው ይለወጣል፣ አኗኗራቸው እየተቀየረ ይሄዳል። ከምድር ያገኙትን ስራስር እና ፍራፍሬ፣ ያደኑትን እንስሳ ይበላሉ፣ ከዱር የተገኘ ትኩስ ስጋ፣ ከማይፈሩ ንቦች የተሰረቀ ማር ይመገባሉ። በአጠቃቀማቸው ብክነት፣ በመካከላቸው ስግብግብነት የለም፤ ያገኟትን ጥቂት ነገር በፍቅር ሲካፈሏት በቂያቸው ናት። መንፈሳዊ ቤተ መቅደሶችና የተጻፉ ቅዱሳት መጻሕፍት የሏቸውም። እምነታቸው በራሱ ተፈጥሮ ነው። ፀሐይ ትወጣለች፣ ጨረቃ ታበራለች፣ ምድር ትሰጣለች። ይህ ነው ለሀድዛቤዎች እምነታቸውና እውነታቸው። ሀድዛቤዎችን መንግስት ይመለከታቸዋል፣ አለም ያጠናቸዋል። እነርሱ ግን የአናኗር ዘይቤያቸው ሳይለወጥ ስርዓታቸው ሳይናወጥ እየኖሩ ይገኛሉ። በእነርሱ ዘንድ ግብር መክፈል የለም፣ መታወቂያ ካርድ የለም፣ መንግስታዊ ምርጫ አይደረግም። በራሳቸው ህግ ይኖራሉ፣ ከተፈጥሮ በስተቀር ማንም አያስተዳድራቸውም። ማህበራዊ ኑሯቸው ቀላል ቢሆንም ጥልቅ ነው። በመካከላቸው ደረጃ የለም፣ የተለየ ሀብታም፣ የባሰበት ድሃ የለም። ቤተሰብነት፣ አንድነት፣ ጎሳነት ግን አለ። በራሳቸው አለም፣ በራሳቸው ስሜት ይስቃሉ፣ ይጨፍራሉ፣ ከጊዜው በላይ የተዘረጋ ታሪካቸውን ይናገራሉ። ለሀድዛቤዎች ህይወት ቀላል ናት። ሁሉም ማደን ያድናል ፍራፍሬ ይሰበስባል፣ ሁሉም ይካፈላል። ከስግብግብነት በጸዳች ዓለም ውስጥ በፍቅር ተሳስበው ይኖራሉ። በእነርሱ ዘንድ ህልውና የጋራ ጥረት እንጂ የግለሰብ ዘር፣ የግለሰብ ኃላፊነት አይደለም። ዓለም የሀድዛቤዎችን በር ታንኳኳለች። የውጭ ሰዎች በስጦታ፣ በጉጉት፣ የተሻለ ሕይወት ለመመስረት ቃል ገብተው ወደ ሀድዛቤዎች ይሄዳሉ። አንዳንድ ሀድዛቤ አዲስ መንገዶችን ይማራሉ አዲስ ቋንቋ ይናገራሉ፣ ባለፈውና ወደፊት በሚመጣው መካከል ቀጭን መስመር ይራመዳሉ። ሀድዛቤዎች ከሞት የተረፉ ጎሳዎች ብቻ አይደሉም። በለውጥ ፊት ቆመው ከዘር በላይ ናቸው። ያልተገራው ዓለም የመጨረሻ ሹክሹክታ፣ ያልተሸነፈው ዓለም ያለፈ ታሪክ ማንጸባረቂያ ናቸው። ሀድዛቤዎች ሁላችን ሰው መሆን የጀመርንበትን የሚያሳዩ ህያው ትውስታዎቻችን ናቸው። የሀድዛቤ ጎሳ ሀድዛቤዎች የተወደዳቸውና የተከበራቸው የመዝገብ ሚዲያ ዩቲዩብ ቻናል ተከታታዮች ስለ ጽኑ አብሮነታችሁ ከልብ እያመሰገንኩኝ፣ በየጊዜው በየሰዓቱ እናንተን ያስተምራሉ፣ ያሳዝናሉ፣ ፈገግ ያደርጋሉ፣ ያነቃቃሉ የሚላቸውን መረጃዎች ከሀገር ውስጥና ከባህር ማዶ እጥር ምጥን እያደረኩ ማጋራቴን እነሆ ቀጥያለሁ። እናንተም ቪዲዮዎችን እስከ መጨረሻው በመከታተል ሀሳብ አስተያየታቸውን ኮመንት መስጫ ቦታ ላይ በማጋራት አዳዲሶች ሰብስክራይብ በማድረግ መዝገብ ሚዲያን እንድታበረታቱና የመረጃዎቻችን ተካፋይ እንድትሆኑ በአክብሮት እንጠይቃለን። መዝገብ ሚዲያ በያላችሁበት ሰላማችሁ ይብዛ።